ከዚህ በልጥ ደግሞ ከከማ ብለሽ እንድናይሽ እያደረገን እግዚአብሔር አምላክ ያሰብሽው እንዲሳካልሽ የበሽ ይህ ቁንጆ እንወድሻለን። እኔ አንድ ነገር ነው የምላችሁ ዛሬ ማለት ነው እና እሱ ምን እንደሆነ ታውቃላችሁ። ዛሬ አንድ ሰው እንዳትሳደቡ፣ ለወለማንኛውን ሰው ማለት ነው። ነገ ቀኑ ይነጋልናል የእሱን እንትንም አምጥታችሁ እዚህ ጋር አትለጥፉ። የእውነት ነው ምላችሁ የእሱን ፖስት ምናምን አምጥታችሁ እንዳትለጥፉ። ማንም ደግሞ የእሱን ነገር እዚህ ጋር አምጥቶ እንዳይወስል። ለምን ያ የሚደስታ እንደሚያስደስተን እናውቃለን አይደለም ሁላችንም። ስለዚህ አንድ ሰው የእሱን ፖስት እንዳያመጣ የእሷ ደስታ ላይ ማለት ነው ዛሬ ስጻፍ ማለት ነው ያልኩት? ግን እኔ ማለት ነው ማን ነው እንደኔ ዛሬ ተደሰታችሁ? ሰዎች ማናችሁ? እኔ አምስት ሰዓት ተኩል ገብቼ ቴሌግራም፣ ታምናላችሁ? እኔ ወላሂ ማታ ማለት ነው ስተኛ ራሱ ዘጠኝ ሶስት ሰዓት ነው የተኛው። እኔ ዱባይ ነኝ ሶስት ሰዓት ምናምን ድረስ ነበርኩ በቃ ዝም ብዬ ወይኔ በለቀቅ ትለቅ ይሆን በሀሳብ ውስጥ ነኝ። እውነቴ ነው የሚላችሁ ወይኔ ፎቶ በለቀቅች እያልኩ በፎቶ ነው እንደዚህ ፎቶ ፎቶ እያልኩ ተኛው። ከመሬ ነው ሰዎች ከሌላ ሀገር ውጭ ሀገር ወደ አሜሪካ ምናምን ያሉት ቁምት እንደተዘጋጀላት እንደተዘጋጀ ሰምቼ ነበር፣ ግን እኔ ፎቶ ትለቃለች ዬ አምስተኩል ከነስቻ አየሁት። አምስተኩልም ሁለት ሰዎች የእሷን ልደት የሚያከብሩ አሉ፣ ብዙ ግን ብዙዎች አሉ። ግን የእሷን ልደት ደግሞ ሁለት ሰዎች በጣም በድምቀት እንዲከበርላት የሚያደርጉ ነበሩ፣ ሰምቼ ነበር ከውጭ ቪዲዮ ይለቀቅልን ብቻ። ቪዲዮ ነጌ ነው። ዛሬ የዚህ ተንከሲስ ቤት ስለሆነ ነጌ ነው ቪዲዮ የእሷ ቤት የሚለቀቀው፣ እና ማለት ነው። ተንከሲስ ቤት እኮ የራሱ ችግር ነው እንጂ እሷ በእራሷ ቤት መልቀቅ አለበት። ነገር ሙሼ ትናንትና በእሷ ቤት ተቀምጠዋለሽ እ አይ እሷ ቤት አይለቀቅም፣ አይለቀቅም። እኔ አውቄ እና ወይ ጭራሽ አይመጡም። እሱ እሷን ለማናደድ ይሄዳል። ታውቂያለሽ? የት ነው የሚሄደው? ልደቱ ቦታ ዛሬ እጅቷን ይዟት ይሄዳል እና ቪዲዮ መቼ ነው የሚለቀቀው? ማ ቤት ነው የሚለቀቀው? የሴት ጎን መቆም አለብኝ። እስካሁን ታግሻለው፣ ግን በልደቷ የምትበጣጠስባት ከሆነ

ታትሽን ዛሬ ምንም ነገር እንደትናገሩ ዛሬ የደስታዋ ቀን ስለሆነ ምንም ነገር እንደትናገሩ። ስንት የእሷ ጠላተኛ ስር ምንም ያናግር ነገር የለም። ሲጀመር በቃ አትናገሩ ተውት። ዛሬ በቃ የእሷን ፎቶ ብቻ ሽርሽር ማድረግ በቃ የእሷን ደስታ ማክበር ዛሬ ላይ ማንማ ድንግል ማርያም ልጅ

የእሷ ደስታ የእናንተም ደስታ ስለሆነ ማለት ነው። ዘፈናችሁ ነጥፏ። ሰው ሲያወራ መቼም ዛሬ ፎቶ አይቶ ቀኑ ያልበራ የለም። ዛሬ ደስታ አስክሯቸዋል።

ሲናገሩ የነበሩ ሰዎችም አብሮ ሲያሽቃብጡ ሳይ ወይኔ አልኩኝ። ማለት ይሄ ቀለካ በጣም ነው የታዘብኳቸው። እግዚአብሔር በግሌ ማለት ነው ልክ እንደ ራሴ ላይሱ ማለት ነው የሚረክጧት ልጆች ራሱ ፎቶ አንለጥፏል። በጣም ሲናገሩ ሲያስጠለጥሉ የነበሩ ዛሬ ተቀላቅለ እንደምን እንዳልተፈጠረ አሁን እሳሽካብጦ ሳይ ገረመኝ። ለካ ሰው ጊዜ አይጣለሽ ፈጣሪ አይጣለሽ። ስለሰው አትጨነቅ። አዎ ግን አንዳንዴ ያስተዛዝባል። አልገባሽ አትጠብቂም በቃ። ሰው ለምን አንድ አይነት አቋም አይኖረውም ብለሽ ሁሉም አይኖረውም። ለምን ያን የወደቅሽበት ውድቀትሽን ተጨምሮ ይጎዳሻል እንጂ ከወደቅሽበት ሽበት እንድትነሽ አያረግሽም ሰው እኮ ግን ለማያልፍ ቀን የማያልፍ ቃላቶች ባንነጋገር ደስ ይለኛል። ምንም ይምጣ ምንም የሚፈጥር ትዕግስት ቢኖረን እውነት ለመናገር እግዚአብሔርን በጣም የታዘብኩት በግሌ ሰራተኛ ናት ምናምን እንደዚህ ቤት አጣቢ ማለኝ እሷ እህቶች አሏት ልጅ ነው አዎ አሁን ዛሬ ሁሉም ሼር አድርገዋል። ወዳጅ በቃ ወዳጅ ጣላችሁ፣ ሁሉም ተምሬ ነው የምላቸው። ታስር አይበልጡም፣ ታስር አይበልጡም እኮ እነዚያ የሚሳደቡት ምናምን። ወላሂ ፈጣሪ ሲወድ ማለት ነው የሰው መውደድ ይሰጥሻል። አዎ የሚወዳት ይመጣል። ሲጀመር የሆነ ነገር ሲመጣ ትርጉም አለው። አንዳንዴ ፈተና ተፈተሉ የሚለው ውነት ነው። እዚህ እሷም እኮ ብለዋለች መቼ እንደሆነ ብለዋለች ወደ አህጅና ጠላቴ ለይቼበታለሁ ብላለች። ልክ ነ ባለፈው ፍጹም ን ፍራንክ ያደረገችው ውለት ነው ያለችው። ሰው እኮ እናት በአቋሙ አይጸናም፣ ከምሬ ነው የሚልሽ። ዛሬ ቢወድሽ ነገ በወደግሽበት ሰዓት ሊያነሳሽ አይሞክርም። ሊጥልሽ ደግሞ ለመስበር ነው እንጂ ጨርሳሽ ጨርሳሽ የፈለገ እንትን ያኔ ምሁራን ሰጥቶ ለማንሳት አይሞክርም። ብቻ ስለ ሁሉ ነገር እግዚአብሔር ይመስገን። ዛሬ ደስ የሚለው ደግሞ በክላድ ጠላቶቿ በላይ ወዳጇን ላበዛላት ፈጣሪ ይመስገን። ከምሬ ነው በጣም እድለኛ ናት። ጥላት መኖር አለብን። ጠላት ከሌለሽ እኳ አታድግም። እንጠብቃት እንጂ ታቦቶ ነው ደግሞ ያማረባት ግን ስከለለች ደግሞ አንቺ ጠላት ሲቀና ነው ምት ባረፉት ብለው አሉኳማ እ ሸረኛ ምቀኛ አሳጣን ይላሉ። ሳጣኝ እውነት ነው እኮ። ጠላት የሆነ የሚታገልሽ ሰው ከሌለ እኮ ሰነፍ ነው የምትሆኝው። ከምር በጣም አዎ። እሷ እኮ ተናግራለች። አንድ አመቷቸውን ሲያከብሩ ምን አለች? ከዚህ የበለጠ ፈተና ሊገጥመን ይችላል፣ ግን ፈተናውን የምናልፍበትን ጸሎት አድርጉልን አለ። እሱ አርቃ ነው የምታስቡት። አቃላቸው ከእድሜዋ በላይ ውነት፣ ግን እግዚአብሔር በጣም ነው ደስ የምትለኝ። ምነት እኛ በእሷ እድሜ እንደዚያ አስበን እንደዚህ በስለን ቢሆን ኑሮ ዛሬ በደረሰ ሰው። ትልቅ ሰው መሆኗን የተረዳው ማን? እንደው ታውቂያለሽ፣ አጠገቧ ያለው ሰው ሳይሆን እውነተኛ ጥቅስለ እንትን ያለችው አጠገባችን ያለ ሰው ሳይሆን ሩቅ ሰው ያለው ይረዳና ያሱ ይረዳ ሁሉ ነገር የሚያቀይ ሩቅ ሰው ነው። በጣም ጥበበኛ መሆኗ ታውቂያለሽ። አንደኛ ፍጹሜ ነው፣ ሁለተኛ ሚፍታ ነው። ሚፍታ በደምብ ትጠልቆታል። ሁለተኛ ሙቪ አለ። ሙቪ ራሱ ከምር ሙቪ በጣም ነው የሚያጠቅ። ለመሰለሽ በዚህ አጋጣሚ ሰዎችን ለመረዳትም ነገሮችን አርቆ ለማሰብ እድሜ በጣም ወሳኝ ነው። ሚፍታ አሁን ቀብሩ ሚፍታት ተለቅ ይላል። ያውቃል ሁሉም ነገር አይተዋል። ገብቶሻል። ስለዚህ ነገሮችን የመረዳት ነገር ሚፍታ ጋር አለ። የፍጹሜና ብርቱ ኩኩያ ናቸው። ፍጹሜና ታዩም እንዴ እሱ ታዩ። አንዳንዴ ማስተዋልም ያለብሽ ነገር አለ። እሱ ለነገሩ አሁንም ቢሆን እሱ ያው እኛንም እያጃጃለን ነው ያለ ምክንያት ነው። በነገራችን ላይ ነው እድሜ አይወስንም። ከምሬ ነው። አሁን ሃይሚ ያለኛው በጣም በጣም አስተሳሰብችን እድሜ አይደለም። በቃ የሆነ አስተሳሰብሽ እኔ ምን ነው እንጂ አሁን ሙቪ በጣም አስተሳሰብ እሷ ልጃችንም ምን እናስባለን ያህል ምን እንደሚል ትቀለሽ። በጣም ጠንካራ ልጅ ናት ይላል። በጣም በጣም በቃ እኔ እንጂ ታስገርመኛለች ይላል። ሙቪ ማለት ነው ከምርው ይላል። ከወንዶች በላይ ነው ያለ። ከወንዶች ከሚያስቡት በላይ ታስባለች። ልክ ነው ደግሞ፣ ከወንዶች በተሻለ ነው የምታስበው። በጣም ወላሂ ከአንዳንድ ወንዶች የተሻለ ወላሂ ታስተዳድራለች። እንትና ከሚያወራው ወንድማ ማን ነው አብርሃም ኤፍሬም ከሚያወራው ንግግር እና ሃይሚ በጣም እኔ ሃይሚ በቃ ጠንከር ያለ ነው፣ ጠጣር ነው። ደስ ይለኛል። ከመጀመሪያውም ካየሻቸው አብሮ የሚሰሩበት ጊዜ ራሱ ካየ። ለነገሩ እህቶቿም እኮ ጨዋ ናቸው። እህቶቿም እኮ የተሰውለሽ እንደሆነ ንግግራቸው አሪፍ ነው። እንዴት ናችሁ? እንኳን አደረሰ። ጠና ጠና ያሉ ናቸው። ጠና ጠና ያሉ ናቸው። ንግግራቸው ሰውን የሚጎዳ ሳይሆን ሰውን የሚጠግን ነው። ሰውን ስልሽ አንዱን ሰው አሁን የራሳቸው ሰው ነው ያሉትን ገድፈው ሳይሆን የራሳቸው ያለውን ሰው ትክክለኛው ነው የሚሆኑ። ገብቶሻል? ሙቪ ያስቀመጠውን ፎቶ ይቻል ባለ ፎቶ አንተ ማርቲ ማለት ነው። ሁላችሁም እዚህ ያላችሁ ሰዎች እንዴት ናቸው? እኔ ያ

አናግረሻል? ሃይሚን የምናገባኝ? የራሴ ነው በራሴ ነው ያለው ያለችው። እዚህ አይደለችም ያለችው ማናገር አለብሽ ገባሽ? ሃይሚን እንድትገባ ማለት ነው እኔም ስሚ ስሚ ስሚ ማታ ሰምቻለሁ። ሃይሚን ያናገሯት ልጆች ነበሩ። ከዛ ልረጋጋ ብላለች፣ ልረጋጋ በኋላ ብላለች።

ሌላ ቦታም ተዘጋጅለሰኒ ወይም ደግሞ ጨረቃ ቤት ወይ ሰኒ ቤት ወይ ጨረቃ ቤት አንዱ ይሆን ይችላል። ለነገራችሁ ለመናገር ለልጆች እንድትናገሩ እና መሲ ኬክ ቆርሳለሁ ብላለች እና ሰኒ ቤትሽ ክፈዝ በሏት። አረ፣ ትከፍታለች። እሺ ግን ሀይሚያ ትመጣለሽን? እኛን ቆርስላታለን። ችግር የለው ሌላ ቀን ሰላም ትሆን እንጂ እኛ እሷ መጣት ማለት ብትመጣ ደስ ይለኛል። ግን ምናላት ላትመጣ ስለምትችል እኔ በውስጥ እኮ በውስጥ ከናት ነበር። ግን በቃ ችግር የለም እኮ ባትመጣ ያወራ የማ ቤትእናምንሆናቸሁ ነው አስቡቤት መጣትቤት ሳኒ ቤት ለሃይሚዬ እንደውልላታለን። ቤት ቁራሽ እኮ የቱን ማለት ነው ደግሞ የምትቆርሹ? ስንት ሰዓት ነው? ሁለት ሰዓት አካባቢ ወይ ሶስት ሰዓት አካባቢ እንደዚህ። ማታ አሁንም አይመቸኝም እኮ ማታ ከአስራ ሁለት ሰዓት በኢትዮጵያ አስራ ሁለት ሰዓት መሆን አለበትም እንጂ በካውካው ማለት ከዚህ በፊት አይመቸኝም። ሁ ችግር የለም። አሁን እኮ ልጆች የሉም እና አሁን እኮ አይመችም። አሁን ልጆች አይገኙም። እንሰኒ ምናምን አይገኙም እና ማታ ገባለው ላይቭ ላይ ወይም ደግሞ የገባችው ሰኒ ቤት እንገናኝ። ችግር የለም። እኔ እናግርልሻለሁ። ሰኔን ቆይ ከገባች አወራታለሁ። ትገባለች ሰኔን ነገር ችግር የለም። እና ፕሮግራም እንዳለ ንገሯት እና ችግር የለም። ትግባ፣ ከዛ እንቆርሳለን። እሺ፣ እናመሰግናለን። የአንቺን ሊደቀንም ደግሞ እንድናከብር ያድርገን። አሜን አሜን። እና ኢትዮጵያ ነው ያለሽ አንቺ? ኢትዮጵያ ነው ያለሁት

ቪዲዮ ሳይለቀቅ ነው ማክበር የምፈልገው። እኔ ሞራሌ እንዲሰበር አልፈልግም፣ የሆነ ነገር መስማት አልፈልግም። ቪዲዮ ሳይለቀቅ በፊት ኦኬ እኮ። ስምንት ሰዓት በኢትዮጵያ ስምንት ሰዓት ነው የሚመጣው። ኦኬ እኮ። እዚህ ያለው ሲሚ ሰኔ ነው ያሳለችው

ግን እንትነ ማለት ሃይሚ አትመጣም። ችግሩ ሃይሚ አትመጣም፣ ችግር የለውም። ሃይሚ በሌላ ቀንደሞልት እሱ እንድትመጣ ፈልጌ ወይ ብትመጣ ደስ ይለኛል። እነሱ ሲሙኝ እነሱ ይታረቁ ብለን እንጂ እነሱ አንድ ጊዜ የሆነ ጊዜ ብሩኬና ሃይሚ ተጣምጦ እነዚህ ኮተቶች ማለት ነው፣ ተለይቶ ኬክ ሰርቶ ነበረ። እኛ ደግሞ እንደዚህ ሰው አይደለንም። ገባችሁ? እኛ እንደዚህ አንፈልግም። እነሱ አንድ እንዲ የምንፈልገው ስለዚህ አንጠራም። ሁለቱም አንድ ካሆኑ ብቻ ነው የምንጠራው። ገባችሁ? ስለዚህ እስከ አሁን